የብርቱካንን ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም የኢትዮጵያ ውስጥ ይሄ ነገር ሲያጋጥማሉ ብለን እንድናስብ ራሳችንን እንድንጠይቅ የትን ያለ ነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው ብርቱካን በጣም ተስፋ የነበራት ለአላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ሕይወቷ መጣ። ያም ልጇ ነው እና ለልጇ ብርቱካን ምን ብላ የሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው የእሷም ሕይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም፣ ለጆሮም ለማየትም የሚቀፎ ነው። ያገ ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተና አይነት አለው። እንዴት ያለሽ በቃ በእርግጥ ላያስችላ ይሰጥም ይባላል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 አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞች እንሰማለን ግን የእውነት እውነት እውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን ዩኒቨርሲቲ ስኒት ሁላችንም እናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የሚፈልገው ነገር። ያን ጊዜ እንዴት አሳለፍሽ? ስትሄጂስ እንዴት ነበረ? ሴድ ሦስት መቶ ወር ነው የተሰጠኝ። ያ ማለት የአዲስ ሶስት መቶ ብር የሆነ ቦታ ላይ ትላቅ አሊመንት አይደለም፣ አድርሶ የሚመልሰኝ ነው። አመቱ ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በጓደኞቹ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ ሶስት መቶ ብር ነው ካልፎ ተደርጎ የተሰጠኝ ነበር። ስንት ነበር ትራንስፖርት? መቶ ሀምሳ ብር ነበር። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ ምንቀባዋለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ጓደኞቼ የተሻለ ህይወት ነበር። እንትን የሚሉ የባለ ሀብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ወደ እራሱ ይገዙልኝ የነበሩ ጓደኞቻ ነበር፣ ከጎን ያሉት ማለት ነው። ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ፣ መመለስ አልፈልግ ወጣሁኝ። ወጣሁኝና የሆነ የሚሮሯጥ ይሮሯጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩሶ የተነሳ ማለም ትሄዳላችሁ፣ በ በዚህ ሂዱ በዚህና እንትን በሉ እዚያ ጋ ግቡ ምናምን ሲሉን፣ እኛ በሰዓቱ ተኛን። ተቆርቁ ነው የመሰለ፣ እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ፣ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ክፍት ነው። ከኋላ አንድ አመት ከስድስት ወር ነው እዚያ የቆየ ነው፣ ጫካ ውስጥ። ምንም ነገር ሳይፈጠር አመት ከስድስት ወር። ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችን፣ ትታጠቃላችሁ፣ አለበለዚያ ያሰብነዋል፣ እሱን እንሰራለን አብረን፣ ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው፣ ብዙ ጊዜ ዛፍ ነበር እንዲተከልል እንትንመላይ ነበር እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነ በቃ ዝም ብለን ስናክ ነበር ምንሆ ከአንድ አመት ከስድስት ወር በኋላ ምንድ ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችን እናውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲ ሲጨቀጭቁ ራሱ በፌሮ ሲወጉ? አላስታውስ። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ እሷ እግሮቿን አስሬ ነቅፋ እየጎተትኩ መድ ጀመሩ። እንዳላዝላት አልችላት። ከዚያ አብረን ነው እኮ የምንሄደው። አንቺ ነው ቆትችሻለ ድም ስጥልኝ እንዲሁንን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ፣ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻውን እንደዚህ ሲያምር እንደዚህ ሲሆ በጣም ከፋኝ። በቃ ወሌውም ማለት ነገ ነገ ወዲያስ እንዴት ነው የምሆነው? ምንድን ነው ማድረግ ስምችለው? በምን አይነት መልኩ ነው ህይወቴን ውስጥ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ ያለው እንደዚህ መጨረሻ ላይ ምንድነው? ጎዳና ተዳዳርን የሆንኩት ጎዳና ነው ወድቄ በቃ በሊንጅ

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል፣ በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ልጅ ስትይጅ ከባድ ነው። ለልጅ ስት እያልሽ የሆነ ትታሰሪያለሽ። ልጅ ልጅ ነው እንጂ ራሲ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ፣ ካልሆነ ደግሞ እኔም በሽተኛ ልጅ በሽተኛ፣ እንዴት ነው የማደርገው?

እንደዚህ መከሆነ ይችላል ብዬ ዥ ክፋር ጊዞ እሄዳለሁ ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁ የሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ ያውቃሉ ግን አልቀበልም ያለ አሁን ላይ ጤናሽ እንዴት ነው ህክምና በጣም ያስፈልገኛል ከህክምናም በላይ የምክር አገልግሎት ያስፈልገኛል ነገ ብርቱካን ምን ብታገኝ ትመኛለች እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን ነው መማር የምፈልገው። ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጄን በጎንና አይኑን እያየው ይህ የተጫወቱ አብሬ እንደት ናት እንዳባት እንደት እንደወንድም ከጎን የሆኑልኝ እሱም አድጎ ጣፈት እንዳንድ ያገኙ የተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ ዓመት የቤት ኪራይ ይሸፍንልሻል። ሌላ እንግዲህ እኔም በጣም ተርቤያለሁ ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ይፍለሻል እውነት ነው እናት ስንሆን ደግሞ ደሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል እውነትም መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል በጣም ትምህርትሽን ትወጃለሽ። መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት፣ ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታታይ ትምህርት ቤት ወጭሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት። እንዲሁም ልጇም እንደዚሁ ህክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የህክምና ድጋፍ ያስፈልጋታል፣ በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂ የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን እኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻ ልታገኟ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኤቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። ነገ ነገ ወደ ደግሞ የእኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። ናምናለን እኛ የአዲስ ምራብ ሰዓታችን ይህን ይመስል ነበረ። እሑድም በኤቢኤስ ይቀጥላል። መልካም ጊዜ